ኦገስት 2015 እንደ ኤውሮፓውያን አቆጣጠር ይህ ቀን ለእኔ በጣም ትልቅ ግምት የሰጠሁት ቀን ነበረ። ለምን እንደሆነ ታውቃላችሁ? ያኔ ዩቱብን አንድ ብዬ ቻናሉን ለመክፈት ጥረት ያደረኩበት ጊዜ ነበረ። የተለያየ አይነት እድሜ ክልል ያላቸው ሰዎች ዩቱብ ላይ ሲሰሩ አያሉ፣ ከዛ በኋላ 2015 ላይ እንደ አጋጣሚ ስ ለምን እኔም የዩቱብ ቻናል ለምን አይኖረኝም ብዬ አሰብኩኝና የዩቲዩብ ቻናል ለመክፈት ሞከርኩኝ። በጣም የሚገርመው ነገር ግን ስለ ዩቲዩብ ምንም የማውቀው ነገር ኖሮ አይደለም የዩቲዩብ ቻናል ለመክፈት የሞከርኩት። ከዛ በፊት በጣም ብዙ ቱቶሪያሎችን አይ ስለነበረ እንዴት እንደሚከፈት እንዴት፣ በጣም ቀላል ነው ይላሉ የዩቲዩብ ቱቶሪያል ላይ ሲናገሩ። ዛሬም እኔ ቀላል ነው እያልኩኝ ግን ለመክፈት ሞከርኩኝ፣ በጣም ሞከርኩኝ፣ ብዙ ሰዓት ፈጀኝ። ከዛ እንደ አጋጣሚ ግን እንግዲህ ከፈትኩት ማለት ነው። አላቅም ወይም ምን እንደሆነ ብቻ ምንም የማውቀው ነገር የለም ስሜን ሰጠውት ማለት ያው በጂሜል አካውንታችሁ ስማችሁ ስለሚወጣ ማለት ነው። ከዛ በኋላ በጣም ስላቃተኝ ከዛ በኋላ ያለው መንገድ ሞከርኩኝ ሞከርኩኝ፣ ምንም ለመስራት በሞከር ምንም አልቻልኩም። ከዛ ምንም እንደሚስተካከል አላውቅም። እንኳን ቪዲዮ ለመልቀቅ ቀርቶ ዩቱብ ቻናል የሚባለው ነገር ራሱ እንዴት እንደሚከፈት ምንም የማውቀው ነገር አልነበረም። ዝም ብዬ ባየኋቸው ከዛ ፊት ባየኋቸው ቱቶሪያሎች እና ቪዲዮዎች ነው ተነሳስቼ ለመክፈት የሞከርኩት ከዛ በኋላ በቃ እንዳለ እርግፍ አድርጌ ተውኩት። ግን ቪዲዮዎችን አያለው። የሚገርማችሁ በጣም ብዙ ሰዎች ቪዲዮ ሲሰሩ ስመለከት በጣም ይገርማሉ። በዛ ጊዜ ራሱ መከታተላቸው ልጆች አሉ ነበሩ። አሁን የትናይት የትናይት ሄደዋል። የሚሰላችሁ እስካሁን ድረስ ሰብስክራይብ ያረኳቸውና በጣም መከታተላቸው ልጆች አሉ። በጣም ብዙ ቪዲዮችን የሚሰሩ ቭሎግ ይሰራሉ፣ ቱቶሪያሎች ይሰራሉ፣ በጣም በርካታ አይነት ኮንቴንቶችን ይሰራሉ። ዛሬ እነሱ ተተኩሰዋል። በጣም አዝናለሁ 2015 ላይ የከፈትኩት ያ ነገር ዝም ብሎ እንደዚሁ ነው ይባከነ በቃ አመታት ሄዱ። ዝም ብሎ 2016፣ 17፣ 18 እያለ ሄደ። ከዛ ግን በመካከል በጣም የምወደው አንድ ቻናል አገኘው። ብዙ ቱቶሪያሎች ይሰራበታል ምን ይልበታል አቡጊዳ ሚዲያ። በጣም የሚገርማችሁ ዛሬም ድረስ ሁልጊዜ ይሄንን ስም በተደጋጋሚ ሳነሳው እንደሰማችሁት ምንም ጥርጥር የለውም። ከዛ በኋላ ዝም ብዬ ማየት ጀመርኩኝና 2024 ላይ ግን በቃ ቁርጥ አድርጌ የተነሳሁት በቃ ይህን የዩቲዩብ ቻናል አስተካኪ የሆነ ነገር መፍጠር አለብኝ፣ አውቅ በጣም እፈልጋለሁ እኮ። ከዛም በፊት አንዳንድ አንድ ጓደኞች ይነግሩኛል። ለምን ለምን የሙዚቃ ፍቅር አለኝ ማለት ሙዚቃ በደንብ አዳምጣለሁ፣ ኤፍኤል ስቱዲዮ ላይ ይሰራለሁ ምናምን እንደዚህ። ታዲያ ለምንድን ነው ከፍተህ የማትሰራው? ወይም ደግሞ ያላቸው ልጆች ደግሞ አሉ። ለምን እናስተዋውቅህና ከነሱ ጋር በእነሱ ቻናል ላይ ቪዲዮዎችህን ልቀቅልኛል። እኔ ደግሞ እንደዚህ አይነቱን ሀሳብ አልፈልገውም ማለት አላቅም። አብሬ በአንድ ሰው ቻናል ላይ አብሬ ቪዲዮ መልቀቅ ያለው ጥቅም ጉዳት ምንም የማውቀው ነገር የለም። ያው ጀስት እኔ የምፈልገው በቃ ቪዲዮውን ዩቲዩብ ላይ መጫንና ለሰው መታየት ነው የምፈልገው ወይም ደግሞ ስራዬን ለማሳየት ነው የምፈልገው እና አለሁ ማለት በቃ አለ አይደል በቃ እናንተ የሆነ ነገር ውስጣችሁ ሲኖር ያን ነገር ለሰው ማሳየት ትፈልጋላችሁ። እንደዛ ነበረ እኔ ፍላጎቴ። ለማንኛውም ብቻ አልተሳካም ግን 2024 ግን ቀላል አልነበረም፣ ማለት እንደዚሁ በዋዛ ምተወው ነገር አልነበረም። ከዛ አጋጣሚ የካቲት ወር ላይ ይመስለኛል በቃ ድንገት ተነሳሁኝና በቃ ዩቲዩብ ቻናል መክፈት አለብኝ እንደ አዲስ አልኩኝ። ከዛ የካይቶ ወር ላይ በአውሮፓውያን አቆጣጠር ማለት ነው። ከዛ ተነሳሁኝ የዩቱብ ቻናሌን አንድ በአንድ መጎርጎር ጀመርኩኝ፣ በቃ የከፈትኩትን ነገር ምናምን እንዴት እንዳደረግኩት ከዛ በኋላ እንዳልኳቸው አቡጊዳ ሚዲያን በደንብ መከታተል ጀመርኩኝ። ከዛ ለካ ማድረግ ያለብኝ ምንድን ነው የእሱን ከፍቼ እያየሁኝ የኔን ማስተካከል ነው ያለብኝ። ከዛ በኮምፒተር ላይ የእሱን ቻናል ከፈትኩኝ፣ ከዛ ስልኬ ላይ እኔ ማስተካከል ጀመርኩ። እንግዲህ ተቃራኒ ሆን አላውቅም ወይ የእሱን በስልክ ከፍቼ የኔን ኮምፒተር ላይ ማስተካከል ይኖርብኝ ወይ ደግሞ የእሱን በኮምፒተር ከፍቼ እኔ ስልክ ላይ ማስተካከል አለብኝ። ብቻ ምንም ያው ለእኔ ምንም አሁን ዋናው ትልቁ የሚያሳስበኝ ነገር ዩቲዩብ ቻናሌ መስተካከል አለበት፣ ከዚህ ጊዜ ጀምሮ መስራት መጀመር አለብኝ ብዬ ተነሳውኝ። ምንም አይነት ነገሮች አልነበሩኝ። በጣም የሚገርማችሁ ያለኝም ስልክ ይህን ያህል በጣም ጥሩ የሚባል ስልክ አይደለም፣ ደካማ ስልክ ነው የነበረኝ። ሌሎች ምንም ማቴሪያሎች አልነበሩም ለድምፅ መግጃ ይሆን ለምን ብቻ እስቲ አንድ ጊዜ ይጀምር ብዬ የተነሳሁ ለምን ብዙ ሰዎች በስልካችን በስልካችን በስልካችን በቃ እሰማለሁ እና ይሄ ነገር በጣም ነው የሚያቋቋኝ። ዩቲዩብ ቻናል ላይ መስራት በጣም ትልቅ ነገር እንደሆነ አውቃለሁ ግን በዛ የሚገኘው ነገር ምንድን ነው የሚለው ግን ምንም ነገር የማውቀው ነገር የለም። በእውነት ለመናገር እኔ ጀስት የምፈልገው ዩቲዩብ ቻናል ላይ ገብቼ ሰዎችን በዚህ በያዝኩት ነገር በቃ ለሰዎች የሆነ ነገር ማሳየት አለብኝ ሰዎች ደግሞ ከዚህ መማር የሚችሉ ከሆነ እንኳ ብዬ ነው ፍላጎት ያደረብኝም ለዛ ነው። ከዛ ብቻ የሆነ ሆነና 2024 የካቲት ላይ እንደምንም ብዬ ዩቲዩብ ቻናሌን አስተካከልኩኝና ኢንፎቴመንት የሚል ስም ሰጠሁት። ስሙን ራሱ እንዴት እንዳገኘሁት አላውቅም። ከዛ በፊት አንድ የሬድዮ ፕሮግራም ነበር አስታውሳለሁ። ኤፍኤም 971 ላይ ይሁን 981 ላይ አንድ የመዝናኛ ፕሮግራም ነበርና የመዝናኛ ፕሮግራሙ የተለያዩ በሳምንት ውስጥ የተለያዩ አይነት ክፍሎች ነበሩት በየቀኑ ዛሬ በዚህ ፕሮግራም ስር ወይም በዚህ ስም ስር የሚቀርብ ፕሮግራም አለ ነገ እንደዛ ከዛ አንድ በጣም ወደው ከሳምንት ውስጥ ከሚያቀርባቸው ይሄ የመዝናኛ ክፍል ከሚያቀርባቸው ፕሮግራሞች አንዱ ኢንፎቴመንት ይላል እና ኢንፎቴመንት ምንድን ነው መረጃ ይሰጣቸዋል እንደገና ደግሞ የመዝናኛም ቻናል ነው ከዛ በጣም ወደው ስለነበርና በጣም ተከታታይም ስለነበርኩኝ ለምን ኢንፎቴመንት የሚል ስም አልሰጠውም ብዬ አሰብኩኝ። ከዛ በኋላ ኢንፎቴመንት ምን ማለት እንደሆነ ጉግል ማድረግ ጀመርኩኝ። ከዛ እያንዳንዱን ሀሳቡን ከተረዳኝ በኋላ ኢንፎቴመንት የሚል ስም ሰጠውት። ግን ምንድነው ያው ሌሎች የሚስተካከሉ ነገሮች ምንድናቸው ምናምን የሚለውን ነገር አላስተካከልኩም። እሱ ቀስ በቀስ በሂደት ነው ሁሉ ነገር የመጣው። ከዛ ብቻ ሰጠውትና ምን አደረግኩኝ ቁጭ አደረግኩት ማለት ነው። ከዛ እንዴ ቆይ ይህንን መክፈት ከቻልኩኝ አንድ ደግሞ ሌላ ቻናል ልክፈት አልኩኝ። አሁን ሁለተኛውን ቻናል አለኝ ማለት ነው። ከዛ እሱን ከፈትኩኝና ማይ ቲዩብ ስቱዲዮ የሚል ስም ሰጠሁት ለሱ ደግሞ እሱንም ስም አጥቼ ነው። ከዛ ከፍቻቸው ቁጭ አረጓቸው። ሁለቱንም ቻናሎች ከፍቼ ቁጭ አረጓቸው፣ ወደ ሆኑ መስራት አልጀመርኩም። ከዛ የሆነ ጊዜ ላይ አስታውሳለሁ፣ ማታ ነው ትዝ የሚለኝ የካቲት አስራ የሆነ ብቻ እንደዚያ ነገር ውስጥ አስራ ምናምን ቤት ውስጥ ነው እንትን ስልኬ ላይ የሆነ የአያቴ ፎቶ ነበረ። ከዛ በኋላ እሱን ያቴን ፎቶ ዝም ብዬ ካፕከት ላይ ዝም ብዬ ኤዲት ሳረግ ካፕከትም ራሱ ምን እንደሆነ አንድ ጓደኛዬ ነው ያሳየን በነገራችን ላይ ቢሮ ከዛ በኋላ ዝም ብዬ ኤዲት አደረኩኝና እንደ ቪዲዮ አርጌ ምናምን ቁጭ አረኩት ፎቶ ነው ጀስት ልክ እንደ ቪዲዮ ነው ኤዲት ያደረኩበት መንገድ እና በተለያየ አይነት መንገድ የሆነ ይቀያየራል ምናምን ምናምን ገብታችሁ ልታዩ ትችላላችሁ ማይ ስቱዲዮ ላይ እስካሁን ይሄ ቪዲዮ አለ ከዛ በኋላ ብቻ ምን አድረግኩኝ፣ እሱን ቪዲዮ ለምን አልለቀውም አልኩኝ እና ማይ ስቱዲዮ የተባለው የቻናል ላይ ዝም ብዬ ለቀኩት ለቀኩት። ከዛ በኋላ ስም ስጣለኝ ታይትል ስጣለኝ፣ ታይትሉን የሆነ ምንድን ነው ማይ ግራንድ ማዘር የሚል ይሁን ብቻ የሆነ እንደዚህ የሚል ርዕስ ሰጠሁት። ዲስክሪፕሽን ላይ ምን እንደሚጻፍ አላቅም፣ ምን እንደሚባል አላቅም፣ ብቻ ዝም ብዬ ሰጠሁት። ከዛ በጣም በሚገርም ሁኔታ ለሰዎች ነገርኩኝ፣ አጋጣሚ አጎቶቼም ነበሩ ምናምን እንደዚህ ዘመዶች ከዛ ቢሮም ደግሞ ለልጆች ነገርኩኝ፣ ምናምን ቼክ አርጉት የዩቱብ ቻናሌን ምናምን፣ በቃ ፐብሊክሊ ተለቋል። ከዛ በኋላ ማየት ጀመሩ እና ወደ 200 ምናምን እይታ፣ ከ200 በላይ እይታ አገኘሁበት። በጣም ነው ደስ ያለኝ ልነግራቸው አልችልም። 200 ምናምን እይታ እንዴ! በቃ እኔኮ የዩቲዩብ ቻናል እንዴት እንደሚከፈት ራሱ የማላውቅ አንድ ሰው 200 ምናምን በላይ ቪው ማግኘት በጣም የሚገርም ነው። ከዛ በኋላ በቃ ሞራል መጣ ሞራል መጣ። ሁሉ ነገር መስራት ጀመርኩኝ። ማይ ስቱዲዮ ላይ እንዳልኳችሁ ኤፍኤል ስቱዲዮ ላይ እሰራ ነበር። ኤፍኤል ስቱዲዮ ያው የሙዚቃ የዲጂታል የሆነ የሙዚቃ ሙዚቃ መፍጠር የምትችሉበት ሶፍትዌር ነው። ኮምፒውተራችሁ ላይ ጭናችሁ በስልክም አለው ብቻ እንደዛ። በኮምፒውተር ላይ ስለነበረኝ እሱ ሶፍትዌር በእሱ ዝም ብዬ የሆኑ የሆኑ ነገሮችን ሞካከር ስለነበር ያኔ ለእሱም ጀማሪ ነኝ። ብዙ ሞክሬያለው ግን አልቻልኩበትም መሰለኝ፣ አላቅም ብቻ እሱን እየሰራሁኝ ዝም ብዬ መልቀቅ ሙዚቃዎችን ምናምን የሆነ ነገር እያቀናበርኩኝ መልቀቅ ምናምን ጀመርኩኝ። በጣም ሙዚቃዎችን አዳምጣለሁ፣ የሀገር ውስጥ አዳምጣለሁ፣ የውጭ ሀገር ዜማዎችን አዳምጣለሁ። ኤፍ ኤል ስቱዲዮ ላይ ደግሞ የሆኑ ቢቶችን ለመስራት ሞክራለሁ፣ ሜሎዲዎችን ለመስራት ሞክራለሁ። ምናምን ብቻ እያልኩ አንድ እያልኩ ሁለት እያልኩ በቃ ቪዲዮዎችን መልቀቅ ጀመርኩኝ። ከዛ እነሱ ያው በመጀመሪያ መቼም ብዙ እይታ አታገኙም። የመጀመሪያውንም የአያቴን ፎቶ ያዩልኝ ቤተሰቦቼ ናቸው ዘመዶቼ ናቸው፣ ከዛ ውጪ የስራ ባልደረባዎቼ ናቸው ያዩልኝ። ብቻ ያም ሆነ ይህ መለቀቅ ተጀመረ። ከዛ በኋላ ኢንፎርቴመንት ላይ ደግሞ ምን አሰብኩኝ፣ ለምን እዛኛው ላይ ሙዚቃ ነገር ነው የምለቀው፣ እዚኛው ላይ ደግሞ ለየት ያለ ነገር። በጣም የሚያጓጓኝ እና የሚስበኝ አንድ የዩቱብ ቻናል አቡጊዳ ሚዲያ ነው። አቡጊዳ ሚዲያ ስለ ዩቱብ ፍትፍት አድርጎ ብዙ ነገሮችን ያስተምራል፣ ብዙ ነገሮችን ያሳያል። አንዳንድ ደግሞ የዩቱብ ቻናሎች ላይ ስመለከት ደግሞ ስለ አንዳንድ ሶፍትዌሮች ይናገራሉ፣ ያሳያሉ። ከዛ በኋላ በቃ እኔም ይሄን መስራት አለብኝ ብዬ ተነሳሁኝ። ከዛ የኢንፎቴመንቱን ለቱቶሪያሎች ለማይ ስቱዲዮ የሚባለውን ደግሞ ለሙዚቃ ነክ ነገሮች ለፊልም ምናምን እንደዛ ብቻ አድርጌ ጀመርኩኝ መስራት። ከዛ በኋላ መስራት ጀመርኩኝ። እንግዲህ እንደምታውቁት የማይ ስቱዲዮ የተባለው የዩቱብ ቻናል አመት ባልሞላው ጊዜ ውስጥ ነው ሞኔታይዝ የተደረገው። ለምን ሙዚቃን በጣም ያው ኢንተርናሽናል ኮንቴንት ነው፣ በደንብ ይታያል፣ በተለያዩ ሀገራት ይታያል ሞኔታይዝ ሆነ። ግን ምንድነው ችግሩ ደግሞ ከዛ ጋር ከኮፒራይት ጋር በተያዘ ደግሞ በቃ ከባድ ትግል አሁንም ድረስ ማለት ነው ያልቆመ ትግል አሁን እንኳን ቀስ እያልኩኝ ኮንቴንቱን ለመቀየርም ሀሳብ አለኝ። ብቻ እሱ ቻናል ላይ ብዙ ነገሮች አሉኝ። አሁን እነሱ ማንሳት አልፈልግም ምክንያቱም ያለሁት የኢንፎቴመንት ቻናላችን ላይ ስለሆነ፣ ኢንፎቴመንት ላይ ግን ቱቶሪያሎችን መስራት ጀመርኩኝ። የመጀመሪያዎቹ የሰራኋቸው አራት ተከታታይ ቪዲዮዎች ከካንቫ ካንቫ ዌብሳይት ላይ ካንቫ ሶፍትዌር ላይ እንዴት ነው ታምኔሎችን መስራት የምንችለው ባነር መስራት የምንችለው። እንግዲህ አስቡት ትናንትና ምንም ስለ ዩቲዩብ የማላቅ ሰው ስለ ሶፍትዌሮች ስለ ዌብሳይቶች ምንም የማላቅ ሰው ዛሬ ለሰዎች ይሄንን አድርጉ፣ ዩቱብ ቻናላችሁ እንደዚህ ያደርግላችኋል፣ ዩቱብ ቻናላችሁ ላይ ታምሌል መስራት ትችላላችሁ በዚህ ማለት እና መናገር ጀመርኩላችኋለሁ። ዩቱብ ቻናሌ በዚህ መንገድ የተከፈተ እና ርዕሱ ላይ እንዳያችሁት፣ የዚህ ቪዲዮ ርዕስ ላይ እንደምታዩት በጣም የሚቆጨኝ ነገር ያን ጊዜ 2015 ላይ ብለቅ ኖሮ ማለት በደንብ በቃ ወጥሬ በደንብ እንደዚህ ብሰራ ኖሮ እና ዩቱብ ያን ጊዜውን ማወቅ ብችል ኖሮ ዛሬ በቃ አታውቁኝም። የትና የት ደረሽ ነበር። እርግጥ ነው ያው የአመታት ጉዳይ አይደለም። አይታችሁ ከሆነ በአንድ ሳምንት ውስጥ ሞኔታይዝ ሆን ቻናል አለ። በኢንተርናሽናል ኮንቴንትም ሊሆን ይችላል፣ ብቻ ማንኛውም አይነት ኮንቴንት ያለው ግን ምንድን ነው አይዲያው፣ በጣም የሚሰሩ ልጆች አሉ ዩቲዩብ ላይ እና በአምስት በስድስት ቪዲዮ ምናምን የትና የት ይመትቃሉ። እኔ እንግዲህ እስካሁን ወደ ስንት ቪዲዮ ነው ሰርቻለሁ? እዚህ ላይ ከዘጠና ምናምን በላይ ቪዲዮ ይመስለኛል ያለኝ። ተመስገን ነው። አሁን እየሄደ ነው፣ ጥሩ እየሄደ ነው። ወደ ስምንት መቶ ዘጠናዎቹ ምናምን አካባቢ ደርሷል። በጣም አሪፍ ነው። ይሄ ደስ ይለኛል። ለምን ይሄን የኢንፎቴመንት ቻናል ከከፈትኩኝም በኋላ ቪዲዮችን አንድ ጊዜ ሰራ፣ አንድ ጊዜ ሰተው፣ አንድ ጊዜ ቢዚ ስሆን ምን ይያል፣ በቃ በመካከል እየተውኩኝ ልክ ስፈልግ ነበር። ምን ይሄንን ይመስላል ዩቲዩብ ቻናል የተከፈተበት አጋጣሚ እና ጊዜ ይሄንን ይመስላል። አሁን ግን በደንብ መስራት ጀምር ያለው እናንተ ምስቲ የዩቲዩብ ቻናሌን እያያችሁ እናንተ ማበረታቱን በተቻለ መጠን ሰብስክራይብ አድርጉልኝ። ቪዲዮዎቼን እንደነገርኳችሁ በባለፈው ቪዲዮ ላይ አብዛኛው ቪዲዮዎቼን ቻናሌን የሚያዩ ሰዎች ሰብስክራይብ ሳያደርጉ ነው ቪዲዮዎቼን የሚያዩት። በጣም የሚያስገርም ነው። እባካችሁ ሰብስክራይብ እያደረጋችሁ ይኸው። ምክንያቱም ይሄ ቱቶሪያሎች፣ መረጃዎች ምናምን የሚቀርቡበት ቻናል ስለሆነ በደንብ እንደሚጠቅማችሁ ተስፋ አደርጋለሁ። ያው ሰብስክራይብ ማድረግ ደግሞ የሰከንዶች ጉዳይ ነው እና ለእናንተ ደግሞ ምንም የሚጨምርባችሁ የሚያስወጣችሁም ነገር የለም። እስኪ ሰብስክራይብ እያደረጋችሁ ቪዲዮዎችን ለማይጠረት አድርጎ ከዛ በተጨማሪ ደግሞ ማክሰኞ፣ ሐሙስና ቅዳሜ ደግሞ ከምሽቱ አራት ሰዓት ጀምሮ ላይቭ ስትሪም ላይ ይገባለሁ። ስለዚህ እዛም ላይ እየገባችሁ ሀሳብ፣ አስተያየቶቻችሁን ጥያቄያችሁን ማንሳት ትችላላችሁ። እንደዚሁም ደግሞ እንደኔ አይነት ተሞክሮ ያላችሁ የዩቱብ ቻናል ለመክፈት ፈልጋችሁ፣ ግን የመክፈት ሀሳብ ኖሯችሁ የዩቱብ ቻናል አከፋፈት ምንም አይነት አይዲያ የሌላችሁ ሰዎች በነፃ የዩቱብ ቻናል እከፍትላችኋለሁ። በተለይ ሰሞኑን ደግሞ በተለያዩ አይነት አረብ ሀገር ውስጥ ሆነው ከስራዎቸው ጋር አልመች ብሏቸው ግን የራሳቸውን ገቢ ለመፍጠር በራሳቸው ተንቀሳቅሰው ዩቱብ ላይ ለመስራት የሚሞክሩ ሴቶች እህቶቻችን እንዳሉ ሰምቻለሁ እና እባካችሁ፣ አናግሮኝ በቴሌግራም ቻናል ላይ በቴሌግራም ላይ ቻናል አለኝ ኤፍ ኤል ሜሎዲስ ሶስት ሃምሳ ላይ እዛ ላይ የገባችው ቻት ቦታ አለ። እዛ ላይ ቻት አድርጉልኝ፣ ችግር የለም መልስላችኋለሁ። እንደዚሁም ደግሞ በ+251942442966 +251942442966 ላይ አናግሩኝ። ቻናል መክፈት የምትፈልጉ ከሆነ እኔ ላግዛችሁ እችላለሁ ያለ ምንም ክፍያ። አብራችሁኝ ስለቆያችሁ ከልብ አድርጌ ያመሰግናለሁ። የምትፈልጉ ከሆነ የዩቱብ ቻናል እከፍትላችኋለሁ። በማንኛውም መንገድ በቻልኩት መጠን አግዛችኋለሁ ማለት ነው። የኔም ተሞክሮ የራሴም ስላለኝ አውቀዋለሁ ያለውን ትግል። ስለዚህ አብረን እንሰራለን አብረን እናድጋለን ማለት ነው። ሰብስክራይብ አድርጉ፣ ላይክ እና ሼር አድርጉ። በሚቀጥለው ቪዲዮ እስከምንገናኝ